በመጀመሪያ እግዚአብሔር አምላክ እንኳን ሰላም ያርጋችሁ። አሁንም ሰላም ሆኑልን፣ ይምረን፣ ክፉ ነገር እንዳይነካብን። እኔ እግዚአብሔርን ኑሩልኝ፣ ክፉ ነገር እንዳይነካችሁ። እኔ ወዶች ሌላው ትርፍ ነው። ሀይ ጌታ፣ አያችሁት ነገሩን። አጣሩ። ምን እንደተፈጠረ ሳታውቁ ወሬ አታውሩ። ሜዳ ላይ ሜዳ የተያዘ ነገር ተይዞ ገደል ነው የሚገባው ብለን ስንናገር የማትሰሙት አላችሁ። ትላንትና ይሄ ነገር የተፈጠረው ሚሚ ቤት ነው ያ ነገር ደግሞ ለፕራንክ ነው ብሎ የተጀመረ ይሄ ይቃቃ ጫወታ ማሰላችሁ፣ ለናንተ ዘይ ሰውን ማስደንገጥ ምናምን። እንደ ያ ደግሞ ደወላችሁ በቃ ወደ ኢትዮጵያ ማለት ነው እነም የሚቤቱ ነው ይሄ ነገር የተጀመረው። እንዴት ነው እናንተ ምን እንደተፈጠረ ሳታውቁ ዝም ብላችሁ ወሬ ይዛችሁ እንደ ንፋስ የምትሮጡት? እንደ የተነፈሰበት ቦታ ማናፋስን አቆሙ። እንደ ሰውን አታስደንግጡ ዝም ብላችሁ። ምን አይነት ጅልናችሁ በፈጣሪ። ግን እኔ እኔ ሌላው ትርፍ ነው ብሩክና ሄሜ ብቻ ሰላም ነው። ክፉ ነገር እንዳይነካባ እኔ እግዚአብሔርን ክፉ እንዳይደርስባችሁ ወጣችሁ እንዳትቀሩ፣ በሰላም ኑሩልኝ። ሌላው ይቅዬ ማለት እዚህ ጋር ያሉ እኛ እኛ ያልተማሩ ጥልዞች አላችሁ። ጥልዝ በቃ እንደተፋጠራችሁ ያላችሁት አያችሁት ምን አክል እንዲያስደነገጣችሁ በጣም እንጃ አዳቅም እኔ አቃተኝ፣ ውዶቼ በጣም ነው ያቃተኝ። እነሱ ሲነግራቸው ማርያም፣ እኔ የምር ነው ምላችሁት። እና አንዳንድ ሰዎች ምድረጃ ያዝባዎች ማለት ነው። ይሄ ኦዲንስ ካሆናችሁ ዝም ብላችሁ ቪዲዮአችሁን ተከታተሉ። ሲልካ አለን ብላችሁ አስር ጊዜ አትደውሉ ወደ ኢትዮጵያ። ቀማዝ ቅንቅን ነው ቀመዝ ነው የሚባለው። በእናታችሁ ሲታስጠሉ መጀመሪያ ምን እንደተፈጠረ ምን እንዳለ መጀመሪያ አጣሩ። ከማውራታችሁ በፊት ለማውራት ለውሸት ብላችሁ እፍ አትበሉ ንፋስ ያ ደሞ ቀርጻችሁ ወደ ቲክታክ የምታመጡ ሰዎች እንዴ! አሁን እኛ ለሄሚ መደወል አቅቱን ሳይሆን፣ እኔ ቦይስ ያላኩላ አጥዋት ሄሚ ሰላም ነሽ ወይ ምን ተፈጥሯል ምንድነው የተወራ ያለው ብዬ፣ እና ያ ነገር ደሞ ፕራንክ ነው ተባለና፣ እኔ እኮ ግራ ተጋባሁ። እውነትም ነው እንዴ እኔ ብሩክ እና ሄሚ አሁንም ራሳችሁን ጠብቁ፣ የምር ነው ክፉ ነገር አይ እንዳይ ደርስባችሁ፣ ፈጣሪ ይጠብቃችሁ። የምር ነው እኔ አላውቅም እውነት አረ፣ አንዳንድ ሴቶች አንዳንድ ሰዎች ግን እንደ ትልቅ ሰው አስቡ እንጂ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድና የተከበራችሁ ውድ ውድ ቻናል ቤተሰቦች፣ እንዴት ናችሁ? እንዴት ዋላችሁ? እንዴት ቆያችሁ? ውዶት፣ ዛሬ ድንጋጤ እንዴት ነው? በስመ አብ ወወልድ፣ እንዴ እኔ በጣም ነው የደነገጥኩት። እንዴ በኢየሱስ ክርስቶስ ስም የምር የሀራ የሰይጣን ጆሮ ይደፋል።

ገባሽ ጭንቅላት ስለሌለሽ ምንም ነገር ማሰብ አትችም። አንቺ ጅል ማለት ነው ጅል ኮታ ተማም እንዴ ደግሞ፣ ይሄ ነገር ደግሞ እንደሰማ ምንድነው የለበሰው? ጉርድ ነው ምንድነው የሚባለው? በእናታችሁ የልብስ ጭራ ይዛችሁ ነው ምንድነው? ኧረ በስመ አብ ወልድ፣ የልብስ ጫፍ ላይ ይዛችሁ ነው ወሬ ይዛችሁ የምትዞሩት። አሁን ሚሚ አንቺ ቤት የተከበረ ቤት እንደሆነ የምናውቀው

እውነት ከሆነ ምንም የትም አይሄድም። ይደርሳችኋል። አይደል እንዴ? ስለዚህ እውነቱን ለማወቅ ቀስ ለማለት ነው እንጂ ያለባችሁ እናንተ እንደ ንፋስ እየተነፈሳችሁ፣ ንፋስ ወደ ቀኝ ሲናፈስ እንዳንተ ወደ ቀኝ፣ ወደ ግራ ሲናፈስ ወደ ግራ፣ ከኋላ ሲናፈስ ወደ ኋላ፣ ወደ ፊት ሲሆን ወደ ፊት፣ ለፊትም እንደዛው አትናፈሱ። በቃ ምን አይነት ንፋስ ናችሁ እናንተ? እውነት እኮ ነው፣ ይደብራል። እግዚአብሔር ሜዳ ላይ ሰውን የሚያስደንግጥ ነገር አታደርጉ። አሁን እኛ አንዳንድ ሰዎች ሚዲያ ላይ ወጥተን ቪዲዮ እንሰራለን ምናምን፣ ይሄ ውሸት ነው ብለን እናገ ምንም ነገር ሳይናገሩ እነሱን የሚከተል ሰው አለ። ምስኪኖች አሪፋችሁ ተቀመጡ፣ አፋችሁን ዘግታችሁ ገስት ላይ ሁሌ እንይከተበሉ ወዴ ሲላ እነሱ ብቻ ካላወራችሁ ማለት ማውራት አትችሉ ይሄ ምን አይ ብሩክ ስም ካልተጠራ ምን ነው ገስት ላይ ማውራት አትችሉም እንዴ ሚሚ በለ ሁሌ ደሞ ሲላ እነሱን ነው የምታወሩት፣ ወሬ የላችሁ ወሬ ቀይራችሁ አውሩ። ደግሞ መጀመሪያ ይሄ ወሬውን ጨር ምንድን ነው የተፈጠረው? ይሄ ሰላም ሰላም አሁን ሰው አረጋችሁት። በቃ ሰው አረጋችሁ ሰው ላይ በቃ ሰዎች እንትን ላይ ምንድን ነው እንትን ላይ ቆጠራችኋት። ሰው አረጋችሁ ማለት ነው። በቃ ማንነቱ ሰው አረጋችኋት ማለት እቺ እበት ማለት ነው። በክት ሰላም ሰው ነች ሰው አይደለችም እኮ እሷ ሰው አይደለችም እቺ ይከክነች እንጂ ቅዛናም ቅንቅን ነች እሷ የምታወረው ነገር ደግሞ እውነት ነው ብላችሁ የምትቀበሉት ምድረ ጅል አላችሁ፣ ጅል ከእሷ የማትሻሉት እናንተም አላችሁ። አሁን ሰላም የምታወረው ነገር እውነት ነው ብላችሁ ወደ ዩቱብ የሚታመጡ ሰዎች አላችሁ፣ ደግሞ ምድረ ቄዛናሞች ማለት ነው። የአባት አምላክ ቄዛናም ያርጋችሁ። እንዶ እንደ አሁን ለምንድ ነው የምታስደንግጡት? ምን እንዳለ ምን እንደተፈጠረ መጀመሪያ ይወቁ። ካላወቃችሁ አለባለዛ አሪፋችሁ ተቀመጡ፣ ሰውን አታስጨንቁ። በቃ ሰው ይኖርበት ከዚያ ብውባ ብውባ ጠያልሽ ልታላቅሽ ሆኑ። አንቺ ባክት ማለት ነው። አንቺ ድምፅሽ የማያምር አንቺ ቀፋፊ። እንደ እንዴት ነው ሰውን ፕራንክ ኢትዮጵያ ላይ ያለው ልጅን ሰው ወግቷል ብለሽ ፕራንክ ለማድረግ ይሄ ነገር ምን አስብሽ ነው ሲጀመር፣ አንቺ ራስ የሆነ ነገር ማ አዘጋጅተሽ ነው። አዎ ማጠርጠር አለባት ይቺ ሰላም የምትባለውን ሴትዮ። አዎ ማጠርጠር አለባት። ምን አስብሽ ነው እንደዚህ ነገር ለማድረግ ማለት እንደዚህ አይነት ቪዲዮ ወይም እንደዚህ አይነት ፕራንክ ለማድረግ ያሰብሹ በምን ምክንያት ነው? ገባሽ? በምን ምክንያት እንዴት በብሩክ ላይ ማተሽ ብሩክ ታወጋ ብለሽ ፕራንክ ለማድረግ ትሞክሪያለሽ? አንቺ ባክት ማለት ነው። አንቺ ጃዝባ ጭንቅላት ጦዝ ነሽ። እሺ፣ ጦዝ ውሻዎች የምር ነው። ይሄ የብሩክ ወደን ሆኖ የምትባሉት አንዳንዶች ወጭ አላችሁ፣ ምድረ ጡስ። በቃ ጭንቅላት የተባለ ትንጥ የጭንቅላቱ አሳብ የተባለ ነገር ምን ይመለላችሁ? ቆማችሁ ባልታችሁ፣ ቆማችሁ አዲጋችሁ፣ ቆማችሁ የምትሸኑት አላችሁ። የቆማችሁ በቦታው የምትሸኑት ነገር ምን እንደሚፈጠር ምን እንዳለ ሰውን ምን እንደማድረግ እንደሚችል ይወቁ። እሺ ቅጃታሞች፣ እግዚአብሔር ይሆናችሁ። እንቅልፋም ናችሁ ሁነት እስቲ ጭንቅላት ይኑራችሁ። ለወሪያችሁ ውሪያችሁን ስ ምን እያውረ ነው ብላችሁ አስባችሁ አውሩ። ኦኬ ዝም ብላችሁ እንደመጣችሁ እንደፋስ አትፈሳሱ። በቃ እየምረ ነው የደረሳችሁበት ቦታ እየፈሳችሁ አትራመዱ። በቃ የምታውሩ ነገር መጀመሪያ ጋስቴሽ ካፍቴሽ የሚታውሩ ነገር ለራሳችሁ ለህይወታችሁ ማውራት ካልቻላችሁ ጋስታችሁን ዘግታችሁ ውጡ። ገባቸው ይዜ በቃ ለራሳችሁ ማሰብ ሴታችሁ እንደዚህ ሆኖ

ህፉ እንዳይነካክ። አዎ ኑሪ ሰው ለሌላ ነገር ብቻ አይደለም ለራሱ ሚኖር ለእናቱ ኖር፣ ለቤተሰብም ሚኖር ገባችሁ? ይደ በቶሽ ደግሞ የምታስቡ ነገር ጭንቅላታችሁ ቀይሩ። ቅንቅናሞች እጄን ነገር አስቢው ለሰው ምኞታችሁ እራሱ ሲያስጠላ አንቺ ለቡሩክ ወዳጅ ቢትሆኚ ኖሮ በቡሩክ ፕራንክ ለማድረግ አታስብም ነበር። በዛውም በነዚህ አይነት እንደዚህ አይነት ነገር አታስብም ነበር። እውነት ቡሩክ የሚትወጂ ሴት ቢትሆኚ ኖሮ አንቺ ቂንቅን ማለት ነው። አንቺ ነች ባክት። የብርሃን በግ ነው የሚባል ነገር አለ። ሰው የጊዜው ማርና ክርስቶስ እና ውዶች አንዳንዴ ወሬ ከማሰማታችሁ በፊት ያ ወሬ እውነትንን ውሸት ይሆን ለማሰማት ለማጣራት ሞክሩ። አንድ ደግሞ የተፈጠረ ነገር እውነት ነው ብላችሁ አትናገሩ። ሜዳ ላይ ከማወጣታችሁ ወይም በቃ ስልክ አለን ብላችሁ እንደዚህ ሆኖ አሁን እኮ ብሩክ ያለው አዲስ አበባ ላይ ነው። ወደ ቡታ ጀራ ትደውላላችሁ፣ እነሱ ሳይሰሙ እናንተ ነው የምትሰሙት። ቅንቅናሞች ነገሩ እያነሳችሁት እናንተ ስለሆናችሁ ቀድማችሁ ትዘማላችሁ። ከዛ ወደ እናት ትሽከት ደውል እናት አለች። እናት ኮ ትደነግጣለች። ይረፉ ተረጋጉ። እሺ፣ ዋ እየጠጣችሁ፣ እረ በስመ ወልድ። እና ደግሞ ውዶች የወዳችሁ አለው ቪዲዮን ላይክ ሼር አድርጉ። መልካም ምሽት ይሁንላችሁ ብቻ።